ሰላም ጤና ይስጥልን። እየተወደዳችሁና የተከበራችሁ የቻናላችን ተከታታዮቻችን እንደምን አላችሁ? በዚህ የመረጃ ጊዜያችሁ መደመጥ ያለባቸውን ወሳኝ ትኩስ መረጃዎችን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለን። የአሜሪካ ዶላርን የሚተካ የክፍያ ሥርዓት ሊጀመር ስለመሆኑ ተነግሯል። ሙሉ ዝርዝር መረጃውን ታደምጡታላችሁ። ኢትዮጵያ ውስጥ ያሉ ባንኮች አካውንት ለመክፈት አስገዳጅ ቀነገደብ ማስቀመጣቸው ተገልጸዋል። አስገዳጅ ስለሆነው ጉዳይና እስከመቼ የሚሉትን ጉዳዮች በውስጥ ይዟል። ዝርዝር መረጃውን እንመለከታለን። ለቀናት የቀጠለው የጤና ባለሙያዎች ጥያቄና የሥራ ማቆም አድማን ተከትሎ ተጨማሪ መግለጫዎች በዛሬው ዕለት መሰጠቱ ተሰምቷል። የመግለጫው ሙሉ ዝርዝር እንደሚከተለው ይቀርባል። ከ440 ሚሊዮን ዶላር በላይ በሆነ ወጪ የሚገነባው የኤሌክትሪክ ኃይል ዋና መሥሪያ ቤት ሕንጻ ግንባታ ለጨረታ መውጣቱ ታውቋል። ሙሉ ዝርዝሩን ይዘናል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የአሜሪካ ዶላርን የሚተካ የክፍያ ሥርዓት ሊጀመር ስለመሆኑ ተነግሯል። በጉዳዩ ላይ የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ሥርዓት ፈጽመው የተለየና በዓለም አቀፍ የፋይናንስ ገበያ ላይ ከፍተኛ ለውጥ ሊያመጣ እንደሚችልም አመላክቷል። አዲሱ የክፍያ ሥርዓት ከብሪክስ አባል ሀገራት ውጭ ላሉ ሀገራትም ክፍት እንደሚሆን አረጋግጧል። በአዲሱ የክፍያ ሥርዓት አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሪ እንደሚፈጽሙ ማንኛውም ሀገር የአሜሪካ ዶላርን ሳይጠቀም የንግድ ልውውጥን ማከናወን እንደሚቻል እድል የሚፈጥር ነውም ተብሏል። የክፍያ ስርዓቱ በአሜሪካና በአውሮፓ ቁጥጥር ስር ባለ ዲጂታል መተግበሪያ የክፍያ ስርዓት ላይ እንደሚመሰረት፣ ይልቁንም ከውጭ ተጽዕኖ ነፃ የሆነ የክፍያ ስርዓት እንደሚሆንም እየተነገረ ነው። ይህንን በተመለከተ አዲሱ የመገበያያ ስርዓት በአፍሪካ ኢኮኖሚ ወይንም የንግድ ስርዓት ላይ የሚኖረውን አዎንታዊና አሉታዊ ተጽዕኖ ምን ሊሆን ይችላል? ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ የሀብት ምሁሩ አቶ ክብሩ ግና በዓለም አቀፍ ንግዶች ውስጥ ዶላርን ከመጠቀም ተወጥቶ ሌሎች ገንዘቦችን የመጠቀም ሂደት ዲ ዶራላይዜሽን ይባላል ይላሉ። የግብይት ስርዓቱ ያስፈለገው በአንድ ገንዘብ ብቻ ላይ ማተኮር የራሱ ችግር ስላለበት እንደሆነም ይናገራሉ። የብሪክስ አባል ሀገራትም ሥርዓቱን መመሥረት የፈለጉት በራሳቸው ገንዘብ መገበያየት እንዲችሉ መሆኑን ያነሳሉ። ይህ በእንዲህ እንዳለ አንድ ስንዴ ከራሻ መግዛት የሚፈልግ ሀገር በዶላር ሳይሆን በሩብል መግዛት የሚችልበትን ሥርዓት መፍጠር የሚያስችል መሆኑን አብነት ጠቅሰውም ያስረዳሉ። ሂደቱ ገና በጅምር ያለ ቢሆንም አንድ ገንዘብ ላይ ብቻ ከመደገፍ ይልቅ ሌላ አማራጮችን ለመጠቀም ማስቻሉ እንደ አንድ ጥቅም የሚወሰድ ነው የሚላለው። አንድ ሀገር የራሱን ገንዘብ ለዓለም አቀፍ ንግድ መጠቀሙ የተወሰኑ ባለሀብቶችን ወይም ከመንግስት ጋር ቅርበት ያላቸው ሰዎችን ብቻ ተጠቃሚ ሊያደርግ ይችላል የሚል ስጋት መኖሩን አመላክተው፣ ሀገራት ከዶላር ጥገኝነት ሲላቀቁ ወደ ሌላ ገንዘብ ጥገኝነት እንዳይዘዋወሩ መጠንቀቅም እንደሚገባም ይናገራሉ። የአፍሪካ ሀገራት ያለ መገበያያ ገንዘብ ቢቀየርም ተጠቃሚነታቸውን ማረጋገጥ የሚችሉት የሙስና ወንጀሎችን በመቀነስና ምርትና ምርታማነትን በማሳደግ ኢኮኖሚው በተገቢው መንገድ እንዲሄድ በማድረግ የሚባክነውን ገንዘብ በመቀነስ ሕገወጥ የገንዘብ ዝውውርን በማስቀረት መሆኑ ነው ባለሙያዎቹ የጠቀሱት። ለዚህም ዶላርን ከግብይት ውጪ የምታስወጡ ከሆነ ማሰብ የማ ችሉትን እርምጃ እንወስዳለን ሲሉ የአሜሪካው ፕሬዝዳንት ከወራቶች በፊት መናገራቸው ይታወሳል። የቻይና መንግስት ብሔራዊ ባንኩን ክሪፕቶ ከረንሲ ወይንም ዲጂታል የመገበያያ ገንዘብን እንዲጠቀሙ እያበረታታም ይገኛል። ቻይና ሙሉ በሙሉ ወደ ዲጂታል መገበያያ ከገባች ዶላርን የምትጠቀምበትን ምክንያት አይኖርም። አሁን ቻይናና ሩሲያ ዶላርን እንደማይጠቀሙ ነው መረጃው የሚጠቁመው። በሌላው መረጃችን ኢትዮጵያ ውስጥ ያሉ የግል ባንኮች አካውንት ለመክፈት አስገዳጅ የቀነ ገደብ ማስቀመጣቸው ተገልጿል። አስገዳጅ ስለሆነው ጉዳይና እስከመቼ የሚሉትን በዝርዝር እንመልከት። በርካታ የግል ባንክ ሰራተኞችን በአስገዳጅነት ህብረተሰቡን የባንክ አካውንት እንዲከፍቱ ተልኮ እየሰጡ መሆኑን መሠረት ሚዲያ አመሻሹን መረጃውን አውጥቶታል። በዚህ አስተያየት ላይ የግል ባንኮች ሰራተኞች ላይ ከዲስትሪክት ጀምሮ በየቀኑ እየተደወለ አንዳንዴም ወደ ቅርንጫፎች እየመጡ ሰራተኞቹ ማድረግ የማይችሉትን ትዕዛዝ መስጠትና ያን ካላደረጉ ደግሞ ከደሞዛቸው ጀምሮ ብዙ ቅጣቶች እንደሚጠብቃቸው እያስፈራሩ ብቻም ሳይሆን እያደረጉም ይገኛሉ የሚል አስተያየት በጸሐፊው አቶ ፈቃዱ ተቀምጧል። ዛሬ የምናስባችሁ ደግሞ ባንኮች ውስጥ በሹፌርነት ተቀጥረው የሚሰሩ ሰራተኞች አንዳንዳቸው በድምሩ አራት ሚሊዮን ብር የሚሆን የባንክ አካውንት እንዲከፍቱ ስለታዘዙ ሹፌሮች ነው። ጉዳዩ እንዲህ ነው። አዋሽ ባንክ እንደ ሌሎች ባንኮች ሁሉ ገንዘብ ለማሰባሰብ ሰራተኞችን በከተማው ከማሰማራቱ ውጭ ሹፌሮቹንም እያንዳንዳቸው አራት ሚሊዮን ብር ዲፖዚት አድርጎ መባላቸውን ሰማን። ሹፌሮች መኪናቸውን በአግባቡ መንዳት ትተው ስለ ገንዘብ ማሰባሰብ ሲያስቡና ሲጨነቁ ነው የሚውሉት ያሉን አንድ የተቋሙ ሰራተኛ ሁሉም ሾፌሮች እስከ ሰኔ አጋማሽ ግባቸውን እንዲመቱ አራት ሚሊዮን ብር ከሕዝቡ ዲፖዚት እንዲያስደርጉ መታዘዛቸው ተነግሯል። መሰረት ሚዲያ የተመለከተው አንድ የባንክ ሰራተኛ የመልእክት መለዋወጫ ፕሪም ላይ የተጻፈው መረጃ ይህንኑ የሚያረጋግጥ ሲሆን፣ እያንዳንዱ የባንክ አሽከርካሪ መኪና መንዳት ብቻ ሳይሆን ሀብት በማሰባሰብ ዘመዶቹንና ጓደኞችን ቡክ በማስከፈት አዳዲስ ደንበኞቹን ማምጣት አለበት ይላል። ደህና ኑሮ ይኖራል የሚባሉትን ጨምሮ በርካታ የህብረተሰብ ክፍል ኑሮ ከእጅ ወደ አፍ በሆነበት በዚህ ወቅት አንድ ሹፌር በምን መልኩ አራት ሚሊዮን ብር የሚያወጣ ቦክ ማስከፈት እንደሚችል ለበርካቶች ጭንቀትን ብቻ ሳይሆን አስደማሚ መሆኑን ከመሠረት ሚዲያ በኩል ያገኘነው መረጃ ያመለክታል። በሌላ በኩል ለቀናት የቀጠለው የጤና ባለሙያዎች ጥያቄና የሥራ ማቆም አድማን ተከትሎ ተጨማሪ መግለጫ በዛሬው ዕለት መሰጠቱ ተሰምቷል። የጤና ሚኒስትሯ ዶክተር መቅደስ ዲባ ለሁሉም አካባቢዎች በሚባል ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን ገለጹ። ሚኒስትሯ ይህንን የተናገሩት የጤና ባለሙያዎች የሥራ ማቆም አድማ እያረጉ መሆኑንና በተለያዩ ሆስፒታሎች አገልግሎት መስተጓጉሉ እየገለጹ ባሉበት ወቅት ላይ ነው። ዶክተር መቅደስ ዲባ ትላንት ምሽት ከኢቢሲ ጋር ባደረጉት ቆይታ የጤና ባለሙያዎች በጤና ጣቢያና ሆስፒታሎች ለተኙ ታካሚዎችም ሆነ ለተመላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየሰጡ መሆኑን ገልጸዋል። ሚኒስትሯ አብክለውም ሕዝባቸውን እያገለገሉ ሁሉም የጤና ባለሙያዎች ምስጋናዋን ማቅረቧን እፈልጋለሁም ብለዋል። ነገር ግን በጥቂት የመማር ማስተማር ሆስፒታል የአገልግሎት መቆራረጦች መስተዋሉን ጠቅሰው ይህንን ችግርም ከሲኒየር ሐኪሞችና ነርሶች ጋር በመሆን በፍጥነት አገልግሎቱን በማስጀመር መቅረፍ መቻሉን ነው የገለጹት። ዶክተር መቅደስ ባለሙያዎችን ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅት አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራቸውን እንዳይሰሩም አስተጓግሏልም ብለዋል። ዘላቂ መፍትሄም ለማምጣት ለጥያቄዎቻችን በውይይት ምላሽ እንሰጣለን ያሉት ዶክተር መቅደስ ለዚህ አሁን ላይ በየደረጃው ውይይት እየተደረገ መሆኑንና በቀጣይ በየደረጃው የሚደረገውን ለውጥ ማምጣት እንደሚያቻልም ገልጸዋል። በመጨረሻም ከ440 ሚሊዮን ዶላር በላይ በሆነ ወጪ ለሚገነባው የኤሌክትሪክ ኃይል ዋና መስሪያ ቤት ሕንፃ ግንባታ ለጨረታ መውጣቱን አውቀናል። የኢትዮጵያ ኤሌክትሪክ ኃይል በአዲስ አበባ ሜክሲኮ አካባቢ ለሚያስገነባው ባለ 62 ፎቅ ዋና መስሪያ ቤት ሕንፃ ግንባታ ዓለም አቀፍ የቅድመ ማጣሪያ ጨረታ ማውጣቱን አስታወቀ። ይህ ግዙፍ ሕንፃ በ445 ሚሊዮን የአሜሪካ ዶላር የሚገመት ኢንቨስትመንት የሚካሄድበት ሲሆን ኢአሃ በንግድ ግንባታ ዘርፍ ልዩ ሙያ ያላቸው ዓለም አቀፍ ተቋራጭ ድርጅቶች ለጨረታው እንዲወዳደሩም ገብዟል። በአዲስ አበባው የፋይናንስ ማዕከል በ2792 ካሬ ሜትር ቦታ ላይ የሚገነባው ይህ ሕንፃ በኢንጂነሪንግ ግዢና ኮንስትራክሽን የውል አይነት የሚከናወን ሲሆን ሲጠይቀውም የነበረውን 197800 ካሬ ሜትር ያህል አጠቃላይ የወለል ስፋት እስከ 327.5 ሜትር ከፍታ እንዲኖረውና በአራት አመታት ውስጥ ለማጠናቀቅ እቅድ ተይዞ እየተሰራ ስለመሆኑ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ ለዛሬ ያቀረብኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኙ አሰላሙ አለይኩም ወረህመቱላህ